ጠቅላይ ሚኒስትር ዶክተር አብይ አህመድ አብዛኛው ደቡብ አመራሮች ላይ ማስጠንቀቂያ ወይም በገዛ ፍቃዳቸው ስልጣንን እንደሚለቁ ተስፋ አድርጋሉ በማለት ገለጹ። የሀዋሳ የወላይታ ሶዶ የወልቅጤ አመራሮች በገዛ ፍቃዳቸው ስልጣን ይለቃሉ ይጠብቃሉ። በዋናነትም ጭቆናና ሙስና በዝቶበታል የተባለው ስፍራ ሀዋሳ ነው። በርካቶችም ሀሳባቸውን ማንሳት የጀመሩት ለዚህም ደግሞ ዝምታውን በመስበር በአደባባይ የተናገረው አርቲስት ቶኪቻው ወይም ዮሐንስ በቀለ ነው። አርቲስት ቶኪቻውን የማያውቀው ኢትዮጵያዊ የለም። ቶኪቻው የኢትዮጵያ በጣም የሚገርመው የደቡብ ብቻ ሳይሆን የኢትዮጵያ የሙዚቃ ፍርት አልፎም ደግሞ በአፍሪካ ደረጃም በጣም የሚገርም ያዘፋፈን ቴክኒኮቹ እጅግ አስደማሚ እንደሆኑ ጭምርም ነው። ቶኪቻው እንደ ልፋቱ አይደለም፣ ለሱ የሚገባው ቦታ ይህ እንዳልሆነ በርካቶችም ይገልጹታል። ቶኪቻውን በደንብ የእሱን ሙዚቃ መረዳት የምችሉት ስለ ሙዚቃ በደንብ እውቀት ያላቸው ሰዎች ናቸው። ባህላዊ ዘፈንን እንዴት አድርጎ በጣም በምደንቅ ሁኔታ እንደምጫወት በተለይ የተለያዩ ዘፈኖችን የደቡብ ዘፈኖችን ከፍ በማድረግ የታወቀ ነው። ቶኪቻው የሲዳማ ልጅ ብቻ ሳይሆን የደቡብም አልፎም የኢትዮጵያም ልጅ ነው። ምክንያቱም የምዘፍነው ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል ለሁሉም በኩል በፍቅር የምዘፍን ፍቅር የሆነ ልጅ እንደሆነ በርካቶችም ይገልጹታል። ማህበራዊ ሚዲያ ላይ ደግሞም የሚያውቁትም ይገልጹታል። በተለይ የአባሬዱ ጅማ ያለው ከስዳማ ዘፈን ወጣ ባለ መልኩ ከደቡብ ክልል ወጣ ባለ መልኩ በኦሮሚያ ላይ የዘፈነው ዘፈን ቶክቻ ስዳማ ነው። ቶክቻ የደቡብ ልጅ ነው። ቶክቻ ኦሮሞ ነው። ቶክቻው አማራ ነው። ቶክቻው ትግሬ ነው። ቶክቻው ትክክለኛ የኢትዮጵያ ልጅ እንደሆነ በተግባር ያሳየ ድንቅ ኢትዮጵያዊ ነው። ቶክቻው በተለይ በደቡብ ውስጥ እየሆነ ያለው ነገርን በማስመልከትም ከዚህ በፊትም በሐዋሳና በጣም በሚያሳዝን ሁኔታ የተለያየ ደቡብ አካባቢዎች አልፎም በሐዋሳ መካከል በደቡብ ተወላጆች መካከል እርስ በርስ ክፍፍል ለተፈጠረበት እጅግ አሳዛኝ ሁኔታ እንደነበረ ጭምርም ገልጾ ነበር። ቶክቻው የብዙሃን ልጅ የሆነው ቶክቻው በዘር፣ በብሔር፣ በሃይማኖት የማያስብ በአንድነት የሚያስብ በፍቅር የሚያስብ ልጅ እንደሆነም ከዚህ በፊት በተደጋጋሚ የሰራቸው ስራዎችን መመልከት ይቻላል። ታዲያ ቶክቻው የኋላ ኋላም ወደ ፕሮቴስታንት እምነት ገብቶ በማግስቱ ደግሞ ትቶ መውጣቱም የምታወስ ነው። ከሙዙ ካሳን አብዛኛው የደቡብ ሙዚቃ አቀናባሪዎችና ዘፋኞች የደቡብ ተወላጅ የሆኑት ወደ ፕሮቴስታንት ዳግም ተመልሶ ነበር። በፊትም ፔንት የነበሩ ዳግም ደግሞ ዘፈን አቁመናል ብሎ ተመልሶ ነበር፣ ግን አልዘለቁም አንድ ቀን ተስተካክሎ በሙሉ አቋም ውሳኔ እንደመጡ እናምናለን በማለትም ነው በርካታ መንፈሳዊ ወንድሞቻቸው እየገለጹ ያሉት የነ ቶኪቻው ዓለም ዳግም መመለስ በርካቶች ቢያዝኑትም ቶኪቻው አሁን ግን እውነታውን ይዞ መጥቷል። በተለይ በሐዋሳ ዙሪያና ሐዋሳ ውስጥ እየሆነ ያለው እጅግ አሳዛኝ ክስተት እንደሆነ ጨምረም በተለይ የስዳማ ልጆች አብዛኞቹ ስደታቸውና መከራቸው እንደበዛ በተለይ በአቶ ደስታ ለዳሞ ላይ የሲዳማ ክልል ዋና ርዕሰ መስተዳደር በእውነቱ ላይ ከፍተኛ ትችትና ክስ ያቀርብ ነበር። አቶ ደስታ ለዳሞ ብቻ ሳይሆን የተለያዩ የሲዳማ ክልል ባለሥልጣናትን በማስመልከትም ከፍተኛ ትችት ሰንዝሯል። ትላንትና ትግል ብሎ የገቡት የስዳማ ልጅን ለማሳደድ ነው ወይ? የስዳማ ልጆችን ለማሰቃየት ነው ወይ? በማለትም ነው ቶኪቻው፣ ዝምታውን በመስበርም ፖለቲካ ውስጥ ብዙ መግባት እንደማይወድ ግን ነገሮቹ ፈጦና እንደከረረ ፈተና እንደሆነበት ከዛም የተነሳ ጥያቄ እንዳቀረበእና ና ቶኪቻው የስዳማ ልጆች በአንድነትና በብረት ቆሞ ምንም ደም ሳይፈስ ንጹሕ ትግል እንደረግ ጥሪዬን አቀርባለሁ ማለቱ የምታውስ ነው። ከዛም የተነሳ ወደ አሁኑ የስዳማ የክልል ባለስልጣናት ወደ አሁኑ ምላሽ መስጠት መጀመራቸው የሚታወስ ነው። አቶ ደስታ ለዳሞ ባልተጠበቀ ጊዜና ሰዓት ከሳቸው አንድ ቤት የማይጠበቅ ንግግር ስለ ስለ ቶኪቻው መናገራቸው ቶኪቻውን ከሀዋሳ ወጣ አድርገን አሉ። ቶኪቻው በዘፈን ስራ የተለያዩ ሀዋሳ አካባቢዎች አልዞረም ወይ? ቶኪቻው የማያውቀው የስዳማ አካባቢ አለ ወይ? በዘፈን ስራዎቹና በተለያዩ ሙዚቃ ተጠርቶ ሂዶ ያልዘፈነበት ቦታ አለ ወይ? እንዴት እንደዚህ አይነት ንግግር የልጅ ንግግር በማለትም ነው እንዴት ከሳቸው የማይጠበቅ ንግግር ተናገሩ በማለትም ነው በርካቶችም ሀዘናቸውን የገለጹት። ሌሎች አቶ ደስታ ለዳሞ ላይ በብዙ መቶ ሚሊዮኖች የሚቆጠር ቤት በምድር አሜሪካ እንደገዙም ቅሬታቸውን ሲያነሱም ተስተውሏል። በሀገሪቷ በጣም የሚያሳዝነው በብዙ ቢሊዮን የሚገመት ብሮች እየተጭበረበሩና እየተመዘበሩ እንደሆነ በተለይ የስዳማ ሀብትን የስዳማ ልጆችን ግጦ አስቀርቷል፣ በማለትም የተለያዩ የስዳማ ልጆችም ሀሳባቸውን እያነሱ ነው። ቶክቻው የሄደበት መንገድ ትክክል ነው በማለት በርካቶች ይገልጹታል። አንዳንዶች ደግሞ ሁለገብ የሆኑት በማያገባቸው ሁሌ አዳዲስ ነገር ትኩረት ፈላጊዎች ጭራሽ ስለ ስዳማም ስለ ሀዋሳ ህዝብም የማያውቁት እየገቡ ቶኪቻው ጥቅሙ ስለተነካበት ነው የተነሳው በማለትም የገለጹ ነው። ይህ የማይገናኝ ነገር ነው። ቶኪቻው አዎ፣ ጥቅሙ በደንብ ለሱ የሚገባውን ለሱ የሚሆነው ነገር አላገኘም። የስዳማ ሙዚቃ ኢንዱስትሪን ከፍ አስደርጓል። በጣም የሚገርም የስዳማ ባህላዊ ዘፈኖችን እጅግ በጣም በሚደንቅ ሁኔታ ለዓለም በሚሆን ሁኔታ አይዴ ጨምበላላ የማይረሳ የብዙዎች ትውስታ የሆነው የቶኪቻው ስራ ታዲያ ለዚህ ልጅ የሲዳማ ህዝብ በወርቅ ቤት ሰርቶ ብሰጠውስ ምን ይገርማል? በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። በተለይ የሲዳማን ባህል በማስተዋወቅ ረገድ አንበሳውን ድርሻ የወሰደው ቶኪቻው ነው በማለትም ነው በርካቶች እየገለጹ ያሉት። ቶኪቻው የሲዳማ ህዝብ የህዝብ ድምፅ አጠቃላይ የኢትዮጵያ ህዝብ ድምፅ ነው። አንዳንዴ ቶኪቻው ጥቅሙ ስለተነካ ነው ለተባለ ጉዳይ ወደኋላ ተመልሳችሁ ከሶስት አመትና ሁለት አመት በፊት የተለቀቁት እንዳንሆን ሰላም ም ሁሌ የምለውን የእናንተ ስራ ጥንቅር ብሎ ይቅር፣ በማለት ዘረኝነትን አጥብቆ ያወገዘበት ዘፈኖ አለ። ከዚህ በላይ ትግል አለ ወይ? አንዳንዶች ሲያወሩ እንኳን ዝም ብሎ እንደመጣላቸው ነው የሚያወሩት። ቶክቻው ቶክቻው የህዝብ ልጅ ነው። ትክክለኛ የኢትዮጵያ ልጅ ቶክቻው በዘረኝነት በብሔርተኝነት፣ በጎጠኝነት የማያምን እንደሆነ ጭምርም ነው የገለጹት። ቶክቻውን ተወክቻውን በማስመልከት ሰሞኑን በተነሳው ጉዳይ ጠቅላይ ሚኒስትር አብይ አህመድ በፓርላማ ላይ ንግግር አድርጓል። ስለ ደቡብ ካድሬዎች የ ሐዋሳ ብቻ ሳይሆን የወላይታም የተለያዩ አካባቢ ያሉት ልጆቻቸው ከፍተኛ ሁኔታ እየተሰቃዩ እነሱ የራሳቸውን ኑሮ ብቻ የሚኖሩትን በማስመልከት ጠቅላይ ሚኒስትር አብይ አህመድ በዚህ መልኩ ገልጸዋል። ምክንያቱም የራሱ ዜጎች የተዋረዱበት የተገረፉበት። ይህ ማስጠንቀቂያ ለማን እንደሆነ ግልጽ ነው። ማስጠንቀቂያ መሰል ምክር እንደሆነ ነው የወጡት መረጃዎች የሚያሳዩት። ለህዝብ ቆምን ብሎ ትላንትና የታገሉት የስዳማ ልጆችን ትግል ውስጥ ከቶ ትላንትና ብዙ ደም ፈሷል። በማይሆን ነገር ነው ደምም የፈሰሰው። ደም መፍሰስ በሌለበት ቦታ የፈሰሰበት ሁኔታም ነው ተፈጥረው። በርካታ የወላይታም የስዳማ ልጆችም ተቀጥፏል። በጣም የሚያሳዝነው ለዛ ሁላ ደግሞም አልፎም በህዝብ ደም እየነገዱ ዛሬ ቢሊነር የሚሆኑበት ቢሊየን ብራቸውን ደግሞ አያወጡ ሜዳ ላይ የሚፈትኑበት፣ የስዳማ ልጆች የምሰደዱበት፣ በዛው ልክ ደግሞ በወላይታ ለወላይታ ተወላጆች የስራ እድል ያልተፈጠረለት፣ ያን በማስመልከትም ነው ጠቅላይ ሚኒስትር አቢይ አህመድ ምክር መሰል ማስጠንቀቂያ የሰጧቸው። አጠቃላይ ያን በማስመልከት የቶክቻው በዋናነት በተለይ ሪፎርም እያደረጉ ያሉት ተቃውሞን በይፋ እያሰማው ቶክቻው ነው። በስዳማ ክልል ባሉት ባለስልጣናት ዙሪያ ቶክቻው የህዝብ ልጅ እንደሆነ ነው በርካታ ኢትዮጵያኖችም የገለጹ ያሉት በርካታ ቁጥር ያላቸው የስዳማ ልጆችም ኢትዮጵያኖችም ቶኪቻው ጎን ናቸው። የተለያዩ አርቲስቶችም በአሁኑ ሰዓት ኢትዮጵያ የምትባለውን የስዳማ ክሊል መስተዳደር ማሰሩ የሚታወስ ነው። አሁን እስካሁን ድረስ የወጣ መረጃ የለም። በእሷ ዙሪያም ቶኪቻው አንላቀቅም ብሏል። በርካታ ቁጥር ሰው ኢትዮጵያዊ ከጎን ያለ በማለትም ማስጠንቀቂያ እንደሰጠ ጭምርም የአደባባይ መረጃዎች ናቸው በማፈንና በማሰር ፊትን ማስቆም አይቻልም ጠቅላይ ሚኒስትር አብይ አህመድም የገለጹት ቀጥታ ወደ እነሱ እንደሚያነጣጥር ጭምርም ነው ሚኪነኝ አብሬያቸው ቆየሁት ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ ሰላም ቆዩልኝ